የወላይታ ዲያቆን ሲያረጭ ጴንጤ ይሆናል። የወላይታ ዲያቆን ሲያረጭ ጴንጤ ይሆናል። ነጠላ ለብሰ በሰላም ሀገር ደቡብ ላይ ብትንቀሳቀስ ጴንጤው ያስቆመና፣ ደቡብ ላይ ኦርቶዶክሳውያን የለም የምትሉት የት አላችሁ? ዛሬ የህዝብ ማበላ አሳያችሁ። ሹመትም አይኖራል። ሰላም ጤና ስጥልን። ወደ ተከበራችሁ የኢኦቲ ሪአክት ቤት ሰዎች ይድመቃችሁልኝ። እንኳንም በሰላም ለጻድቁ አባታችን አቡነ ተክለ ሃይማኖት ክብረ በዓል በሳረሳችሁ ያልኩኝ። ዛሬ የምንመለከተው እንግዲህ ጥንታግ የሆኑ የደቡብ ወጣቶችን በተለይ ደግሞ የወላይታ ሶዶ ወጣቶችን የምንመለከት ነው የሚሆነው። ከዚ በፊት ግን እስኪ ይህን ቪዲዮ አይተን እንመለስ። ራሱ ጴንጤ ጋር ነው ክስ ይዘመገባው ጴንጤ መግሰሳት ሲል ብሎ ጴንጤ አለም ደግሞ እረፍት አይሰጠም። ነጠላ ያንቃል። ኢየሱስ ነው የሚያድን ነው ዚ ይዞ ላይ። ታዲያ ዲያቆን ሲያረጅ ጴንጤ ይሆናል። ጉድ ችግሩ ጴንጤ በጣም ብዙ ነው። ደቡብ ላይ ካልቸር ጭምር ነው ጴንጤነት፣ ደቡብ ላይ እንደገና ጴንጤነት ሃይማኖትም ጭምር ነው ደቡብ ላይ እና ሙሉ ለሙሉ ዶሚኔት አድርጎታል ጴንጤ ስለዚህ ነጠላ ለብሰ በሰላም ሀገር ደቡብ ላይ ብትንቀሳቀስ ጴንጤው ያስቆመና የዘላለም ህይወት በኢየሱስ ነው የሚገኘው ይላል። በሱ ተበሳሽተ እንዳትወረውርበት ድንጋይ። ዶሚኔት አድርጓል ጴንጤው። በስልጣን ተዋረድ ብትሄድ ወንድማችን እንዳልክ እንግዲህ በሆነ ስምኦን ላይ እንደዚህ እያለ ተናገር ነበር። የወላይታ ዲያቆንና ወጣት ሲያረጅ ወይም ትልቅ ሲሆን ጴንጤ ይሆናል ብሎ ወይም ደግሞ ጴንጤዎች ራሱ አገሪቷ እንደሆን ከብዋታል የሚል ነገር እያነሰ ነበር። በተለይ ደግሞ ወላይታ ብሎ መንሽን አድርገው የወላይታ ልጆችን ወጣቶችን የኛስ፣ ሲናገር የሰማ ነበር። ዛሬ ምን እንመለከተ፣ እንግዲህ ለዚህ እንዳክተባለ ወንድማችን ምላሽ የሚሆኑ ነው ነው ቪዲዮችን ነው ማለት ነው። ላይክ ማድረግ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ኮሜንት ላይ የገባችው ጻድቁ አባታችን አቡነ ተክለ ሃይማኖት ያላችሁ መጽሐፋችሁንም እንዳትረሱ። ወደ ቪዲዮአችን። የወላይታ ዲያቆን ሲያረጅ ጴንጤ ይሆናል፣ ወላይታ ላይ ኦርቶዶክስ የለም ማን ነው ያሉ? በወላይታ የመጀመሪያው ሃይማኖት ኦርቶዶክስ መሆኑን መች ሰማሽ እህቴ? መች ሰማክ ወንድም? አትደነግጥ ግንቦት 24 በወላይታ ምድር ላይ ታምር ሊሰራ ነው። የአባቶችን ሀደራ ብርቱ ኦርቶዶክሳውያን ሊወጡ ነው። አትደንግጡ። ደረሰ ደረሰ። ግንቦት 24 ቀን በወላይታ ምድር የታሪክ ቀን ነው። ደቡብ ላይ ኦርቶዶክሳውያን የለም የምትሉት የታ አላችሁ? ዛሬ የህዝብ ማበላ አሳያችሁ። የበረከቱ ተሳታፊ እንድትሆኑ፣ በሉ ለእግዚአብሔር ስም እጠይቃለሁ። የተዋሕዶ ልጆች፣ መናፍቃን ይቃጠሉ። ሁላችሁ ይሄንን መልእክት ከምንም ጊዜ በላይ ሼር ዱት፣ እርጎስ አድርጉ ኦርቶዶክሳውያን

ሁላችሁም ተክለሃይማኖትን ላመናችሁ ሁሉ አባ ተክለሃይማኖት በክፉ ቀን ለሀገር ጭምር እየተረፋችሁ እንድትዘልቁ ያርጓችሁ። ተክለሃይማኖትን ያመነ ሰው በክፉ ዘመን እንኳን ለራሱ ሰው ይዞ ይዘልቀል። በዚህ ዘመን በዚህ በጦርነት ዘመን ተክለሃይማኖትን ማኖትን ያመናቸው በጸሎታቸው የተመካ ሰው በእውነቱ ያልፍባቸዋል። በሽታ ቢሆን አባ ተክለሃይማኖትን እንኳን ከቤተ ክርስቲያናቸው መቶ ከኢትዮጵያ ፈር ቆንጥሮ የተክለ ሃይማኖት አምላክ እርዳኝ ያለ ሰው እንኳን ቢሆን ምንም ጨለማ ባገኘው ይበራለታል። አንዲት ሴትዮ ምን አረገች መስላችሁ? እንደው ደብረ ሊባኖስ ማን እምነት ባመጣልኝ አለ አላት እዚህ ሲላት አሀ ተክለ ሃይማኖት እኮ ዙረው ያልሰበኩበት ሀገር የለም። ስለዚህ ሲሰብኩ በዚህ አካባቢ መቼም ሳያልፉ አይቀሩም ብላ ዝም ብላ አንዱን አፈር ቁንጥር አድርጋ ብትቀባው ከበሽታዋ ተፈወሰችላት ሲያልፉ የኢትዮጵያ አፈር በጠቅላለሁ ከልቤንም እነግራቸው የኢትዮጵያ አፈር በተክላላው በተ

ሰላም የእግዚአብሔር ቤተሰቦች ሰዎች፣ እንደምን አላችሁ? የጉዞ ከያሬ ጂኦ ጋር ፓርት ዋን ነው። በመንገድ ያየሁትን ነገር ለእናንተ ለጋራችሁ። ዛሬ ለስራ ወደ ጎንሶ እየወጣው ወላይታ ሶዶ ከተማ ስንደር ስለ ቁርስ ቆመን በቆምንበት ጊዜም ከተማው በጣም አምሮ ተውቦ፣ ሰዎችም ወደዚያ ወደዚህ እያሉ አየዋቸው። ምንድን ነው ብዬ ስጠይቃቸው ነግኮ፣ አቡነ ተክለ ሃይማኖት ደብረ መንክራት ህንፃ ቤተክርስቲያኑ አልቆ የሚመረቅበት ቀን ነው አሉኝ ማለት ነው። ከኋላ የዞር ስልም ያው በምስሉ ላይ እያያችሁት እንዳለው አባቶች ካህናት ቅዱስ መስቀሉን ይዘው የሰንበት ትምህርት ቤት ዘማሪያን፣ እንዲሁም የከተማው ወጣቶች በዝማሬ በእልልታ ቅዱስ መስቀሉን አጅበው ወደዛኛው ቤተክርስቲያን እየሄዱ አየውት ማለት ነው። እንግዲህ ይሄ ህንፃ ቤተክርስቲያን ከረጅም ጊዜ በኋላ ነው የሚመረቀው። እንደሚታወቀው የደቡብ ኢትዮጵያ ሊቀ ጳጳስ ብፁዕ አባታችን ብፁዕ አቡነ ይሳቅ በዚህ ህንፃ ቤተክርስቲያን በጣም ደክመውበታል፣ በጣም ለፍተውበታል። ነገ እንግዲህ በደማቁ እግዚአብሔር ቢፈቅድና ቢወድ ያስመርቃሉ። የርፋታቸውንም ፍሬ የሚያዩበት ቀን ነው ማለት ነው። እንግዲህ በዚህ የምረቃ መርሃ ግብር ላይም አባቶች ካህናት አበውን ሊቃነ ጳጳሳት የሚገኙበት እንዲሁም የወላይታ ሶዶ ከተማ ነዋሪዎችና እና ሰፊ ማህበረሰብ ካለበት ቦታ መጥቶ ህንፃ ቤተክርስቲያኑ የሚያስመርቅ ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ውድ ኢትዮጵያውያን ኦርቶዶክሳውያን በሙሉ አሁን የምንገኘው በወላይታ ሶዶ ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ነው። ይህ ገዳም በጻድቁ አባታችን በአቡነ ተክለ ሃይማኖት እጅ በአስራ ሁለተኛው ክፍለ ዘመን መጨረሻ የተመሰረተ ታሪካዊ ገዳም ነው። በዚህ ገዳም አባታችን አቡነ ተክለ ሃይማኖት አስራ ሁለት ዓመት አጽኖባት በመያዝ ቆይተውበታልና በዚህም ብዙ ገቢረ ተአምራትን ሰርተዋል። በዚህ ቦታ በጻድቁ አባታችን ለአቡነ ተክለ ሃይማኖት መስቀል፣ ነዋያተ ቅድሳት በሙሉ ይሄ ሜሮን፣ መዝገበ ቅዳሴ ሁሉ ነዋያተ ቅድሳት ከሰማይ የወረደላቸው ቦታ ነው። እንዲሁም ደግሞ በዚያን ዘመን ንጉሱን ሞቶሎምን ከነሰራዊቱ ከነመኳንንቱን ህዝቡንም አስተምረው አሳምነው ካጠመቁ በኋላ እንዲሁ ስጋውን ቅዱስ ስጋውን ክቡር ደሙን ለማቃበል የሚያገለግል ካይናት ዲያቆናት ባጡ ጊዜ መላእክት ከሰማይ ወርደው እንደ ዲያቆናት፣ እንደ ካይናት፣ እንደ ቆሞሳት እየተራዷቸው ያገለግሉበት ቦታ ነው። እንዲሁም ደግሞ ታቦትም ባጡ ጊዜ ታቦት ለመባረክ እኔ ምን እሆናለሁ? እኔ ተራ መነኩሴ ነኝ፣ ታቦት መባረክ ይቻላልን? ለነብለው በተጨነቁ ጊዜ እግዚአብሔር ከሰማይ በቃል ጠርቶ እኔ አንተን በቃሌ ሹም ያለው። ሌሎች ጳጳሳት ከጳጳሳት በአንብሮ ተዕድ ይሾማሉ። እኔ አንተን ግን እንደ ዐሥራ ሁለቱ ሐዋርያት በቃሌ እኔ ሹም ያለው ብሎ ጵጵስናም የተሾሙበት የኢትዮጵያ መንበር መንበረ ተክለ ሃይማኖት ተብሎ እንዲጠራ ምክንያት የሆነ ቦታ ነውና ይህ ታሪካዊ ቦታ ነው። እንዲሁም ደግሞ ሶስተኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትሪያርክ ብፁዕ ቅዱስ አቡነ ተክለ ሃይማኖት ወይም በአካባቢው ስም አባ መላኩ ተብሎ የሚታወቁ ባህታዊ አባታችን 42 ዓመት በጾም በጸሎት፣ በትሩፋት የኖሩበት ቦታ ነው። እንዲሁም በጣሊያን ወረራ ጊዜ ሰማይት ሆነው ሰውን ቀርቶ ምድርቱንም ለወራሪ ኃይል እንዳትገዛ አውግዘው ያረፉ ቅዱስ አባታችን አቡነ ጴጥሮስ ሰማይቱም ያስተዳደሩት የኖሩበት ገዳም ነው። ይህ ገዳም በርካታ ለሀገር ለቤተክርስቲያን ትልቅ ውለታ የዋሉ አባቶችን ያፈራ ታሪካዊ ገዳም ነው። ይሄ ነገር እንግዲህ ያስገረመው እኛም ብቻ አይደለም። እኛ በጣም ያስገረመን ይሄ ነገር ያስገረመው ደግሞ እኛም ብቻ ሳይሆን ከሃይማኖቱ ውጭ ያሉትንም አስገርሟል። እስቲ እንመልከት። ይሄም ቪዲዮ የሁሉም ሃይማኖት ተከታዮች ኮፒ፣ ሊንክ፣ ሼር እንዲታረጉና በተለየ ለኦርቶዶክስ ሃይማኖት ተከታይ ወገኖቻችን፣ ወንድሞቻችን፣ አባቶቻችን እንኳን ደሳላችሁ እንኳን አደረሳችሁ በኮመንት እንድትሉ ፈልጋለሁ። ማንኛውም ክርስቲያን እንደሚሳለው ጌታዬ ፈጣሪ ጌታዬ ኢየሱስ ክርስቶስ ሆይ ይህን ሰላሳ ሰባት ዘመን በጣም ስንቸገር ስንጠበብ የቆየንበትን ታላቁን ሕንጻ የምትመለክበትን እንዲሁ አልቆ እዚያ ገብተን ካመሰገን ምስጋና አቀርባለሁ። በጻድቁ ስም የሚመጡትንም እንግዳ እንዲሁ እንደ አቅሜን ለመቀበል አንድ በሬ አስገባለሁ ብዬ እንደሚመናን ተስዬ ነበር። ስለዚህ ከጊዜው ስለደረስኩኝ በጣም ደስ ስላለኝ እግዚአብሔር ስለዋለልኝ ውለታ በጻድቁ ስም የሚመጡትን እንግዶች ለመቀበል ይኸው እኔም አንድ በሬ እንግዲህ ሰጥቻለሁ። ሁላችሁም እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርክ። እንዲህ አይነት ነገር አይቶ ለመደሰት በእንዲህ አይነት ነገር ላይ የሃይማኖቱን ተከታዮቹን እንኳን ደስ አላችሁ፣ እግዚአብሔር እንኳን አስጨረሳችሁ፣ እመቤታችሁ ማርያም እንኳን ረዳች ለማለት የሃይማኖቱ ተከታይ መሆን አይጠበቅም። የራስ ሃይማኖት የሚያከብር ንጹህ ሕሊና የያዘ ጸሎትንና የእግዚአብሔርን እርዳታ እገዛ ተጠቅሞ የሚያውቅ ማንም ፍጡር በዚህ ነገር ላይ ሊደሰት ይገባል። ቅድም የተመለከትናቸው ወጣቶችና አባቶቻችን በወላይታ ሶዶ ከተማ ለ37 ዓመት ሙሉ ሲገነባ ሲጸለይ ፍጻሞ አድርሰ እንድታሳየን ተብሎ ወደ ፈጣሪ ሲማጸኑ ወጣቶቹ፣ የቤተክርስቲያኒቱ አባቶች፣ ምእመናን በሙሉ ያላቸውን ሰጥቶ እየለፉ የቆዩበት ደብረ መንክራት አቡነ ተክለ ሃይማኖት ገዳም ህንፃ ግንባታ ተጠናቆ ሲመረቅ በዋዜማው ያሳዩት የደስታ አገላለጽ ነው። ነገ ገዳሙ ይመረቃል። ከተለያዩ አገራችን ክፍሎች ታላላቅ የወንጌል አባቶች፣ ታላላቅ የሃይማኖቱ መሪዎች፣ የክልል ወይም የዞናት ከፍተኛ አመራሮች ጭምር ወደ ቦታው እንደሚመጡ መረጃው ደርሶኛል። ይህ ቤተክርስቲያን ወይም ገዳም በአካባቢያችን መገንባቱ እንደ አካባቢ ትውልድ ወይም ተወላጅ የተለየ ጥቅም ከመስጠቱ በላይ እጅግ ውስጤ ደስታ ያገኘው በሚያመልኩት ዶክትሪን የሚያመልኩትን አምላክ በእንዲህ አይነት በተዋቤ ቤተ መቅደስ ለማምለክ ሲጸልዩ የቆዩ በጣም ሶዶ ከተማ ውስጥ ያሉ አባቶቻችን ወንድሞቻችን የሃይማኖቱ ተከታዮች እንኳን ጸሎታችሁ በፈጣሪ ዘንድ ተሰምቶ ውብ ለሆነው ለዛሬ ቀን አደረሳችሁ። ሌላችሁ ወዳለሁ የምር ከልቤ የሆነ ከውስጥ የሆነ ደስታ ተሰምቶኛል። በእናንተ ደስታችሁ ተደስቻለሁ። የኦርቶዶክስ ሃይማኖት ተከታዮች በሙሉ እንኳን እግዚአብሔር ለዛሬ ቀን አደረሳችሁ ሶዶ ከተማ ውስጥ ያላችሁ ከባጃጅ አሽከርካሪዎች ጨምሮ ከሁለት እግር ሞተር ተጠቃሚዎች ጀምሮ የግል መኪና ተጠቃሚዎች እኛን እኔን አካቶ ለዚህ ክብረ በዓል የሚመጡ እንግዶቻችንን በእግራችን ስንሄድ ነጠላ አንግቶ መንገድ ላይ የቆሙትን እየሸኘን፣ ሆቴል ላይ የምትሰሩ ቤታችሁ ለመብላት የሚመጡትን በጥሩ እንክብካቤ ይዛችሁ ጥሩ የወላይታን ሕዝብን እንግዳ ተቀባይነትን የሃይማኖት መቻቻልን ባህል እንድታሳዩዋቸው አደራ ይላችኋለሁ። በጣም ደስ ብሎኛል። መልካም መልካም ባዓል ይሁን። የረዳችሁ እግዚአብሔር ክብር ምስጋና ዙፋ ነውን የሙላው እንኳን ደስ አላችሁ። እንግዲህ እግዚአብሔር ስጥልን፣ ወንድማችን፣ እግዚአብሔር ስጥልን አንተንም እንግዲህ ወደ መብት እንደዚህ አይነትም አለ ከበረቱ ውጪ ሆነው ወይም ከቤተ ክርስቲያን ውጪ ሆነው በዚህ ደስታቸውን የገለጹ የሚገኙ አሉ። እንደ እንዳልክ አይነቱ ደግሞ ውሸት ነው ባይዘው፣ ሁሉም ሳይሆን ፕሮቴስታንቲዝም ከውሸት ውጪ ሊቆም አይችልም ባይዘው ወይ ከክርስትና ውጪ ያለ ሃይማኖት ከክርስትና ውጭ ወይ ከክርስቲያን ውጭ ያለ ሃይማኖት ከውሸት ውጭ ሊቆም አይችልም፣ ያለ ውሸት መቆም አይችልም፣ ምንም መቆሚያ የለውም ያለ ውሸትና፣ እሱ እና ያስመሰከርኩ እንግዲህ ወንድማችን እንዳልክ፣ እግዚአብሔር አምላክ እየተመሰገነ ይሁን። እንኳን ደስ ያላችሁ ሁላችሁም። በኮሜንት ላይ አስፍሩልኝ ለማለት ፈልጋለሁ። እዛችን ነው የሚመስል ነበር። ሁላችሁ ደውል ተናችሁ በአዲስ ነገር ሰማችሁ በደስ ብን ዳስ ያሽል። በቀጣይ በአሪፍ እና በአስተማሪ ቪዲዮስ እስከምንገናኝ ቪዲዮስ፣ እግዚአብሔር ሰላም ከእናንተ ጋር ላይክ፣ እና ሼር፣ ሰብስክራይብ እንዲያረሳ ቸርቆዩልኝ